በስም አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መጋቢት ሦስት በዘች ቀን በእስክንድሪያ አገር ለተሾሙ ሊቃነ ጳጳሳት ሀምሳ ስምንተኛ የሆነው የእስክንድሪያ አገር ሊቀ ጳጳሳት በጽወ ቅዱስ አባ ቆዝሞስ አረፈም። ይህም አባት እውነተኛና ንጹህ የዋህ ርኅራሄ የበዛ የቤተ ክርስቲያንን መጻሕፍትና ትርጓሚያቸውን የሚያውቅ ነበር። እግዚአብሔርም በወንጌላዊው ቅዱስ ማር ቆሶን መንበር ላይ ለሊቀጵጵስና ሹመት መረጠው። የግብፅ ንጉሥ መቅትር በነገሰ በአስራ ስምንት ዓመት ሊቀጳጳሳት ሆኖ ተሾመ። በተሾመም ጊዜ የክብር ባለቤት የጌታችንና የአምላካችን የመድኃኒታችን የኢየሱስ ክርስቶስን መንጋዎች በፈሪያ እግዚአብሔር እና በጥበብ ጠበቃቸው። ለእርሱ ከሚገባው ከግብሮ ገንዘብም የሚተርፈውን ለጦማ አዳሪዎች ይሰጣቸው ነበር። ደግሞም ለቤተ ክርስቲያን ሕንፃ ማሰሪያ ያወጣ ነበር። መልካም ተጋድሎውንም ባየጊዜ ባየ ጊዜ ሰይጣን ያለ ሐዘን አልተውም፣ ነገር ግን የሚያዝንበትን ምክንያት በላይ አመጣ እንጂ ይህም እንዲህ ነው። ጴጥሮስ የሚባል ጳጳስ ለኢትዮጵያ አገር ሹሞ ነበር። አባ ጴጥሮስም ወደ ኢትዮጵያ በደረሰ ጊዜ ጥቂት ዘመን በሰላም ኖረ። ከዚህም በኋላ የኢትዮጵያ ንጉሥ ታመመ። አባ ጴጥሮስንም ጠርቶ ሁለቱን ልጆችን አቀረበ። ዘውዱንም ከራሱ ላይ አንስቶ ለአባ ጴጥሮስ ሰጠው። እነሆኔ ወደ ክብር ባለቤት ወደ ጌታ ኢየሱስ ክርስቶስ ሄዳለሁ። እንሆም ሁለቱ ልጆች በፊትህ ናቸው። አንተም ለመንግሥት የሚሻለውን አውቀ ከሁለቱ አንዱን ከኔ በኋላ አንግሳለሁ። ንጉሡም ካረፈ በኋላ ጳጳሱ መኳንንቱንና የጦር ሰራዊት አለቆቹ እና የመንግሥት ሰራዊት አለቆች ተማከሩ። እርስ በርሳቸውም ለመንግሥት የሚሻል የሚያንሰው ነው ተባባሉ። ጳጳሱ አባ ጴጥሮስም ታናሹን የንጉሥ ልጅ ቀብቶ አነገሰው። በኢትዮጵያ መንግሥት ዙፋን ላይም አስቀመጠው። ጥቂት ዘመንም በሰላም ኖረ። በዚያም ወራት ከሶሪያ አገር በሆነ በሁለቱ መነኮሳት ልብ ሰይጣን አደረ። ከአባ እንጦን ስገዳምም እስከሚደርሱ ከቦታ ወደ ቦታ ይዞሩ ነበር። በዚያም በአባ እንጦን ስገዳም ጥቂት ቀኖ የተቀመጡ ስለ ስራቸውም ክፋት አባረሯቸው። ከዚህም በኋላ አንዱ ጳጳስ ሁለተኛውም ረዳት ሊሆን እርስ በርሳቸው ተስማሙ። ተነሰውም ወደ ኢትዮጵያ ደረሱ። የሐሰት ጽሑፍንም ጻፉ። ያ ጽሑፋቸውም እነርሱ ከእስክንድርያው አገር ሊቀጳጳሳት ከአባ ቆዝሞስ ዘንድ ተሹመው እንደመጡ የሚገልጥ ነበር። በዚህ ያ ጽሑፍም እኛ ያልሾምነውና ወደ እናንተ ያላክ ነው። ራሱን ጳጳስ ያደረገ ስሙ ጴጥሮስ የተባለ ሰው ወደ እናንተ እንደመጣ ሰምተናል። እርሱ ሐሰተኛ ነው እንጂ እውነተኛ አይደለም። ይህን ጽሑፍ ይዞ የሚመጣው ግን ስሙ ሚናስ የሚባል ጳጳስ በእውነት እኛ ይሾም ነውና ወደ እናንተ የላክነው እውነተኛ ነው፤ አሉ። ሁለተኛም እንዲህ ብለው ጻፉ። ጳጳሱ ጴጥሮስ ታላቁን ትቶ ታናሹን የንጉሥ ልጅ አነገሠው። ይህም የማይገባ ነው አመጽ ነውና። ልሄም ክፉዎችና ሐሰተኞች ሁለቱ መነኮሳት ሚናስና ፊቅጦር የሐሰት ጽሑፋቸውን ሳይጽፉ ወደ ጳጳሱ ጴጥሮስ ደርሰው ወርቅ ይሰጣቸው ዘንድ ፈለጉ። እርሱም ምንም አልሰጣቸውም። ይህንንም የከፋና የረከሰ ሥራ ሰይጣን አስተማራቸው። የሐሰት ደብዳቤም ጽፈው ወደ ታላቁ ንጉሥ ልጅ ወሰዱ። እርሱም ከጥቂት ሰዎች ጋር ለብቻው አይኖር ነበር። እነዚያንም የሐሰት ደብዳቤዎች አነበቡለት። እጅግም ደስ አለው። ከዚህም በኋላ ብዙ ሠራዊት ሰብስቦ እሊያን የሐሰት ደብዳቤዎች በፊታቸው አነበበላቸው። ከንጉሡ ወንድሙ ጋርም ጦርነት ገጥሞ ድል አደረገው። ወንድሙንም አሰረው፣ የመንግሥቱንም ስልጣን ያዘ። እንዲሁም ጳጳሱን ጴጥሮስን አሰረው፣ በሩቅ አገርም አጋዘው። ያንንም ሐሰተኛ ሚናስን በጳጳሱ በጴጥሮስ ፈንታ አስቀመጠው። ከጥቂት ቀንም በኋላ ሐሰተኞች ፊቅጦርና ሚናስ እርስ በርሳቸው ተጣሉ። ፊቅጦርም በመንበረ ጵጵስና ያለውን ገንዘብ ሁሉ ሰርቆ ወደ ግብፅ አገር ሸሽቶ ሄደ። ክብሬ ግባውና ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስንም ካደው። ከመንበረ ጵጵስናውም የሰረቀውንም ገንዘብ ሁሉ እግዚአብሔር የማይወደውን ሥራ በመሥራት አጠፋው። ሊቀጳጳሳት ቆዝሞስም ሐሰተኛ ሚናስ ያደረገውን በሰማ ጊዜ እጅግ አዘነ። ደብዳቤን በመጻፍ አውግዞ ለየው። የኢትዮጵያ ንጉሥም ሰምቶ እጅግ አዘነ። ሐሰተኛው ሚናስንም ይዞ ገደለው። ጳጳሱ ጴጥሮስንም ከተሰደደበት ይመልሱት ዘንድ መልእክተኞችን ላከ። ግን ሙቶ አገኙት። ይህም ነገር በሊቀጳጳሳት በቆዝሞስ ዘንድ ተሰማ። ሁለተኛም ጳጳሳት ሾመላቸውም። ከእርሱም በኋላ የነበሩ ሊቃነ ጳጳሳት አባ መቃርስ፣ አባ ታውፋኒዎስ፣ አባ ሚናስ፣ አባ አብርሃም በእነዚህ ዘመን ከ911 ዓ ም እስከ 995 ዓ ም ለአራት ዓመታት ያህል ለኢትዮጵያ ሰዎች ጳጳስ ተሹሞ አልተላከላቸውም። የኢትዮጵያ ንጉሥ ግን የጳጳሱ የጴጥሮስ ረዳት የነበረውን ወስዶ በመምህር ፈንታ ጳጳሱነ ተቀመጣለው። እርሱም እኔ ጳጳስ ለሆነ አይገባኝም የሐዋርያትንም ሥርዓት ተላልፌ ይህን ሥራ አይቻለኝም፣ ግን ልቀቀኝና ወደ ግብፅ ልሄድ ጳጳስ እንዲሾምላቸውም ጳጳሱን እለምነዋለሁ ከዚያም በኋላ ወደ እናንተ መለሳለሁ እያለ ንጉሱም አለደው። ንጉሱም ወደ ግብፅ እንዲሄድ አላሰናበተውም። ያለ ውዴታው ወስዶ የጵጵስናውን ልብስ አለበሰው እንጂ የጵጵስናውንም ሥራ እንዲሠራ አደረገው። አባ ቆዝሞስም እጅግ ሸመገለ። የሹመቱም ዘመን ድህንነትንና ሰላምን የተመላ ነበር። በወንጌላዊው ማርቆስ ወንበርም አስራ ሁለት ዓመት ኖረ፣ በሰላምም አረፈ። እግዚአብሔርም በጸሎቱ ይማረን ለዘላለሙ አሜን። ሰላም እብል ለሊቀ ጳጳሳት ቆዝማ ስባተ ልወር ዘይቄድስ አምሳለ ኪሩቤል በዜማም እምበለ ምክንያት አሃዱ ለብሔራ ጋዚ መተቃወማ በዛ በሲመቱ ለቤተ ክርስቲያን ሰላማ ወለእብሬቱ በሰናይ ፈጽማ በዜችም ቀን ከፍንዮስ አገር የሆነ አባ በርፎኒዮስ አረፈ። በረከቱም ከእኛ ጋር ትኑር ለዘላለም አሜን። ሰላም ለከ በርፎኒዮስ አምሏ ጥበብ ከመማይቶዝ አስተራይ ከላገረ ፍንዮስ ህዝብ ለመራስምከ አበይት ገበር ከብካ ረስየኒ ትረከ በልብስ ጹብ አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም መጋቢት አራት በዝች ቀን የአይሁድ ተሳታፊዎች ስለሚባሉ ክፎች ሰዎች በአሞር ደሴት የአንድነት ስብሰባ ሆነ። በዘችም ቀን የከበረና የተመሰገነ መኮን ንሳኑሊዮስ በጵንፍልያ አውራጃ ብርጊያ በምትባል ከተማ በሰማዕትነት አረፈም። ለእግዚአብሔር ምስጋና ይሁን እኛንም በቅዱሳን መላእክት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት፣ አበው ቀደም ይልቁንም በሁለት ወገን ድንግል በምትሆን በእመቤታችን በቅድስተ ቅዱሳን በድንግል ማርያም ረዴትና በረከት አማላጅነቷም በአገራችን በኢትዮጵያ በሕዝበ ክርስቲያን ሁሉ ላይ ለዘላለሙ አድሮ ይኑር አሜን። ዛቅረብኩማ ኩማ ሌታ ዘኪራ ይላፈ ለተጸምዱከ ዘልፈ ለላነብብ ተወከ ዘንዴተ መጽሐፈ እንተረሳይከ